ለኔ ይሆን አይነት ቦታ ደያለች የኔ ጉዳይ የኔ ኑሮ ከሁን በኋላ ያንተ ሆኗል የኔ ፍቅር የኔ ወለላ ጉዳይ የኔ ኑሮ ካሁን በኋላ ያንተ ሆኗል የኔ ፍቅር የኔ ወለላ። እንቅድሚያ ምሰጥህ ከምንም ለእኔ በምድር ላይ ያለ ጉዳይነ ደስታሲ ርቃት መንፈሴን ተስፋ ቆርጬ በራሴ ደምድሜ ነበር፣ ሲጨንቀኝ አንተን ባይሰጠኝ። ሰላም ሰላም ሰላም ሰላም! ውድና የተከበራችሁ የቢኒ ግሬስ ፋሚሊ ቤተሰቦች እንዴ ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ባላችሁበት ሰላማችሁ ብስት ይበልኝ። ያው ዛሬ እንደምታዩ እንደዚህ አምሮብኝ የምታምር አሻንጉሊት ይዤ እና ዛሬ ምንን በተመለከተ ነው ብትሉኝ፣ ከቤትሻ ጋር ደስ የሚል ጊዜን ማሳለፍ ፈልጋለሁ። ያው እሺ ደብሯት ነበር እና በዚህ ልክ እኔን ተጨንቃ ከኔ ጋር ጊዜ ማሳለፍ ይሄን ያክል ከፈለገች፣ እኔ ደግሞ ቢያንስ እንደዚህ አይነት ፕሮግራም አዘጋጅሽ ሰርፕራይዝ ማድረግ ስለምፈልግ ቤትሻን ጠርችላታለሁ ማለት ነው። ይሄ ነገር ለቤትሻ ያንሳል ይገባታል ሳይሆን፣ ያው እንደ አቅሜ ያደረግኩን ነገር ነው። ግን ለሷ የሚገባትን አክል አይደለም ለምትሉ እሷ በጣም ጥሩ ሴት፣ የምር ሴትነቷን የምታዩበት ለሰው ያላት ክብር፣ አስተሳሰቧ ምናምን እና በጣም ነው ደስ የሚለው። እና ለዚህ አይነት ሰው ደግሞ እንደዚህ አይነት ነገር ይገባዋል ብዬ አላስብም። ይገባዋል ብዬ ያላስብም ስላችሁ ያው ከዚህ ይበልጥ ነገር ነው የሚገባት። ለቤቲሻ አሸንጉሊት ይላታለው። እዚህ ጋር ደግሞ እንደምታዩት አበባ አለኝ ማለት ነው፣ የተፈጥሮ አበባ። አንድ አስቀርቼ ነበር ንፋሱ የት እንዳረገብኝ አላውቅም። ቢያንስ የተፈጥሮ አንድ አበባ ከበተንኩት ውጪ አስቀርቼ ነበር፣ ግን የት እንደሄዳ አጣሁት። ምንም ማድረግ አልችልም። አላሸተው። ያ አርቲፊሻል ነገር ነው እና ያምራል። ይሄ ደግሞ አሰባብኝ። ይህ ትልቁ ነበር ልገዛ አሰብኩት፣ አልቻልኩት ተሸክሞ መምጣት ግን። ይህኛው በጣም ስለሚያምር፣ ይህኛው ኒኬላ ታልወጠን ነው። እግዚአብሔርም በጣም ትወዷለች ብዬ አስባለሁ። እዚህ ጋር ያዘጋጀሁት ነገሮች ደስ የሚል ነገር ነው። ለምን እየበላው ያሳያችሁ? ወይስ እሷ ትምጣ? ምን ይሻላል? ካሜራ ምጣ። ካሜራ ማንም እያዳላ ነው። እሺ እኔ ብቸኛ አልሆን ነው ማለት ነው እዚህ ጋር እና እሷ ስመጣ ቁጭ ብለን አንዳንድ ነገሮች እናሳልፋለን። ለእኔ ምን አይነት ቦታ እንዳላት፣ ምን አይነት አስተሳሰብ እንዳላት በዚህ አጋጣሚ ጠይቃታለሁ ማለት ነው። አሻንጉሊቱን ጉን ወድጄዋለሁ። የምር ላጫውት ነው እንዴ? እቺ ምንድን ነው? ለሩታዬ ልጅ ልስጣት ልጅ እንደዚህ ያደረገች የሩጥ አምታቸው ታጫወታታለች። እና የምር ግን በጣም ነው የምታምሩ። ሴቶች ደግሞ አሸንጉሊት ይወዳሉ። ማታ ማታ ላይ ያናገሯቸውን አላቅም ምን እንደሚሏቸው አላቅም። ግን አሸንጉሊት ሴቶች በጣም ይወዳሉ። እኔ ግን ይህና ክልም ነኝ አሸንጉሊት። እውነቱን ለመናገር ከአሸንጉሊት ይልቅ ቸኮሌት ትንሽ ይወዳሉ። ከሴቶች ባህሪ ትንሽ የሚያቀራረቡኝ ቸኮሌት ትወዳሉ። ግን ብዙም ነኝ አሸንጎሊት ላይ። አንድ ያስደንግጦኛል ማታ አካባቢ ነውና ሶፋ እንደዚህ ላይ ተቀምጦ ከዛ ሶፋ ላይ ተኝቼ ብድግላለሁ። እንዴት እንደደነገጥኩ ያምር። የሆነ ደሞ የወራር ፊልም እኮ አለ፣ ቤተሰብ የምታስታውሱት ከሆነ ማለት ነው። በጣም ምታስፈራ አሽንጉሊታለች እና አሽንጉሊት እኔ ብዙ ነኝ አልወድምም። እና ማታ ማታ ላይ ደሞ ያስፈሩኛል። እሰው ያለ ያለ ነው ይመስል ቤት ውስጥ ካልተላመድኳቸው በስተቀር ማለት ነውና ታምራለች ይላሉ። ግን ቁጭ ብዬ ላውራ ደከም። እስካሁን ተቀመጥ አላላችሁኝ። ቁጭ ብዬ ላውራና ዶናቲ እየወደቀ ነው። እጄ ንጹህ ነው። እሺ ቤተሰብ፣ ዋው ሲያምር አያምርም? ካሜራማን ቤተሰቦች፣ ያምራላ? አዎ እንደምትወዱት እናንተም በጣም እርግጠኛ ነኝ። ቦታውም ትንሽ ሰው ምናምን የለም ዝም ያለ ቦታ ነው። ነፈሳማ ነው ምናምን ብዙ ብዙ ጊዜ ያው ለብቻችሁ ጊዜ ማሳለፍ ስትፈልጉ እንደዚህ አይነት ቦታ ላይ አሪፍ ነው ለምትሉ ማንም አይረብሻችሁ። የወንዝ ምናምን ደስ የሚል ድምጽ አለ ምናምንና የወፎቹ ጫጫታ ምናምን ዝማሪዎች እንዴት ደስ እንደሚሉ ማለት ነው። ዋው ተፈጥሮ ኢትዮጵያ አለ ነው። እናንተን ለማጓጓት ፈልጌ አይደለም፣ ግን ደግሞ ያው ኢትዮጵያ ላይ አረንጓዴ ነገር በጣም በጣም በጣም ብዙ አሉ እና። ከዛ መሀል ደግሞ አንዱ ነው። ዙሪያ እንደምታዩት እንዳለ ትንሽ አረንጓዴ ማኑ እና በጣም ወድጀዋለሁ እኔ። ቀን በቀን ቪዲዮ ከእንግዲህ እዚህ ነው እምሰራላችሁ፣ ሌላ ቦታ አልሰራም። ቤቲ ግን ከየት ነው የምትመጣው? እኔ ቀረፊኝ። ይም ሊፈነዳ ነው ቤተሰብ አይታችኋለ። ሳስተካክለው ብታዩ ማለት አሪፍ ነበር ቤተሰብ። ይህ ሁሉ ከለፈው በኋላ ያያችሁኝ ይህ ሁሉ ከለፋው በኋላ ነውና፣ ምናልባት ሳስተካክል መታችሁ ምናምን ብታዩኝ አሪፍ ነበር። ግን ቤቲ ሻይ ቆየች ዓይኗን ለማየት ስለፈለግኩኝ ስለናፈቀችኝ ምናምን ቆየችብኝና በቀደም ካገኘዋት በኋላ ብዙ ምንም ሳናወራ ነው የተለያዩ ነውና፣ አሁን ግን እሷን ማግኘት ይፈልጋለሁ የምር አላቅም ብቻ ግን በቃ ከእሷ ጋር በማሳልፈው ነገር እንዳለ ደስተኛ ነኝ። እያንዳንዱን ጊዜ ንድን ሰከንድ በደስታ ነው ማሳልፈው እና የምር ከእሷ ጋር የማሳልፋቸው ጊዜ ያውት በጣም ይመቹኛል። በጣም ወዳቸው። በጣም ደስተኛ የሚያረጉኝ ነው እና ፈጣሪ ደግሞ ለእኔ በማሰብ ነው ይህንን ነገር ያደረገው። ቤቴን ያዘጋችን ከሱ ጋር ጊዜ እንዳሳልፍ ያደረገኝ የምር ስለሚወደኝ ነው ብዬ ነው የማስበው። ለምትሉ አላቅም። እናንተም በሂደት ተወዷት ይሆናል። አስተሳሰቧን የለም፣ በቀደም ነገር ያቸዋሉ። መልክ ብቻ ምንም ነገር ነው፣ መልክ ይጠፋል እና እሷ ደግሞ ከመልክ ባሻገር ልቧ በጣም ደስ የሚል ነውና። ሁሉም ሰው አይቶ የሚወዳት ለራሱ የሚያደርግ የሚመኛትን አይነት ሴት ናት ጓደኛ ሁላ አይቷት እያለኝ ነበር ስነስርዓት ብ አቁም የሆነው ካሜራ ማናችን ራሱ ቀን በቀን በቃ አስቸግሮኝ አንዴ ጉንጫን ይስማታል እንዲ ስነስርዓት እንከባበር በቃ ሁሉም ነገር እኮ ልካለ እኔ እሺ እናንተ እንደዛ ስታረጉ በቅናት ልበድ አረ ማበዴ ነው ማበዴ ነው ምናምን የሚለው ብቻ። ግን ቀረችብኝ፣ የምር ናፍቃኛለች ናፍቃኛለች። በቃ ምንድን ነው የምታፈጡት? እንዲህ ሰው መናፈቅ አይችልም መውደድ አይችልም እንዲህ ይህን ያክል? ምንድን ነው የምታፈጡት? አረ ቢኒ፣ ቢኒ ደግሞ በቀደም ማለት ነው ቢኒ ፍቅር ይዞታል የሚል ኮሜንት አይቻለሁ። በቃ ነው የተረዳኝ። በቃ እንደዚህ ነው ኮሜንት በደምብ አድርጋችሁ ጻፉ። እንደዚህ የምትረዱ አትጨቅጭቁኝ። እውነት የምትጨቃጨቁ ሰዎች አላችሁ። ምን ምን አድርጊያችሁ ነው ይሁን ነገር አድርጊያችሁ ይሁን አላውቅም፣ እና በዚህ ልክ አትጨቅጭቁኝ። የራሴን ህይወት ነው የምኖረው። ኑሯችሁን ህይወታችሁን አልነካውም እና የምታስቡልኝ ሰዎች በጣም አመሰግናለሁ። ከስህተት የምትመልሱኝ ሰዎችም አመሰግናለሁ። ምንም ሳላደርግ ደግሞ የምትሰድቡኝ ሴቶች እረፉ፣ እረፉ። እውነት እንዴ! እንከባበር እንጂ እኔ እኮ ሚንቱ ሳይወዝናናለሁ አንዳንዴ ማለ ስማ ከሴት ልጅ ነው የሚወጣው ላለው እናት እንዲት ሁን እናት እንዲት ረሱ አይባል። ብቻ ይህን በመሰለ ፕሮግራም እንደዚህን አይነት ወሬ ማውራት አልፈልግም። ቤትሻዬ የኔ እናት በጣም ነው መወድስ በጣም ነው ማከብርስ። እኔም ከአንቺ ጋር በማሳልፈው ነገር በጣም ደስተኛ ነኝ። እወድሻለሁ። ከዚ ከዚህ በለጠ ምንም ልል አልችልም እና በመጀመሪያ ስለመጣሽ በጣም ደስ ብሎኛል። ደሞ አምሮብሻል። የምር ቤተሰብ አምሮባታል። አንደኛ ነሽ። ምንም ብትለብስ ያምርባታል። ሆነ ለመናገር ማለት ነው። እኛንን መርጠን መርጠን ለብሰን ራሱ ያምር። ግን ዋለ ነች ደብቅ ያት ልሰጣት ፈልጌ ነበር ግን ከዛ እዚህ ጋርም ማለት ነው፣ በጣም የምታምር ደስ የሚል አበባ አለ። እንኳን እኔ ያደ እንደ የሚያዘጋጀውልሽ እና የምር ይህም አበባ ላንቺ ነው። ተቀበ ስጦታ በስጡ የተፈጥሮ ባይሆን

እምር ግን አምሮብሻል። የኔ ቆንጆ ሴት እወድሻለሁ። ቁጭ መቼ ነበረ? ለመቀመጥ ቸኮልኩኝ። ለመቀመጥ ወሰድሽው። አሸንጉሊት ቤተሰብ አይታችኋል። እኔ ከማቀፍ የፈልጠነ አሸንጉሊቷ ግን እንዴት ነህ? የምር አምሮብናል። እንት እና አቤት ሻይ እኔ እኮ ምናወራው ነገር እና እና እና ደህና ነኝ፣ ፈጣሪ መስገን። ደህና ነሽ ግን እንዴት አሰብከው? በጣም ያምራል። ብቻሉ ነው የሁሉ ነገር ያዘጋጀው ከሆነ፣ እንዴት ነው? ብቻዬን አይደለሁም። ካሜራ ማን ሆነን ለመናገር እርቱ ነው። ብዙ ነገር አስተካከል እቃ በመግዛት እዚህ ጋር ያሉት ነገሮች በማስተካከል አብሮኝ ነበር እና እንጫለን፣ አንደኛ ናቸው። እኔ ነበርኩኝ ቅርብዬው ማዘጋጀት የነበረብኝ እኔ ነበርኩ፣ ግን ተቀድሜ ያለ እያሰብኩት ነበረ ተቀድሜ አለ እኮ እንደዚህም ብለሽ መሸምጠት አያስፈልግም። ነገም ነገም ወዲያም አለ ድጋሚ እናሰጋች ማድረግ ትችያለሽ። እና የምር ግን እዚህ ጋር ቤተሰብ ብርቱካን አለ፣ ዶናት አለ፣ ተቆራጭ ኬክ አለ፣ ከዛ አባባ አለ። ይሄ ግን ዝም ብሎ ነው ስሙን ይሰሙ ደም ይባል ይሄ ጌማት አሳያቸውና፣ ይሄንን ቤተሰብን ያላቆ እነዚህ ማለት እዛ ላይ ሲደረደር አይቸው ምናምን ይሄ ምንድነው ነው ብየኝ ብዙ እህቶቻችን ያውቁታል ብዬ አስባለሁ። በተለይ ወደ ውጭ ሀገራት ምናምን ነገር ወደ ዱባይ ምናምን ነገር ለጾም ይሰራልና፣ ለጾም ምናምን። አዎ አይ ደስ ይላል። እንደዛ ከሆነ ማለት እኔማ እኔ ብቻ መስሎኝ ነበር ለካ አይደለም። እና ቢሳይ እንደምነስ ደክሞኛል። ችግር የለም ደክሞኛል ድግ እንደዚህ ሻለኝ ቢያንስ፣ አይንሽ ይያዩ የኔ ኩሩ ሴት ነኝ። ለእኔ ለኔ እና ቤተሻይ ይህንን ፕሮግራም ሳዘጋጅ በጣም ደስ ብሎኝ፣ ይገባሻል ማለት አይደለም። ለምብቲ ከዚህ በልጥ ነገር ነው ላንች የሚገባው፣ የተሻለ በቃ አላቅም፣ ግን ደግሞ ባለኝ አቅም ዝም ብዬ አንዳንድ ነገሮች ሲገዝ ችልሽ በቂ ነው ከበቂም በላይ እውነት። በጣም ደስ ብሎኛል፣ እንደዚህ በማሰብክ እና በጣም ደስ ብሎኛል። አሁንም አንድ ነገር መናገር የምፈልገው ዋሸትም አልፈልገው አሁንም ከአንቺ ጋር እኔ ጊዜ ባሳልፍ በጣም ደስተኛ እኔ ደስ እያለኝ አንቺ ብቻ ሳትሆኚ እኔ እራሱ ደስ እያለኝ ነው ከአንቺ ጋር ጊዜ ማሳለፍ ፈልገውና ዛሬ ደግሞ በጣም አንቦብስ አመሰግናለሁ። ቤተሰብ ቆንጅታ ነው የወጣችው። የፈጣሪ ስራ ምን ምን ይደረጋል። እኔ ቆይ ልብስ አልቀይር? ጭራሽ ጭራሽ ቀይ ልብስ አልቀይር? ልብስ እኮ አይደለም እንደዚህ። አይኗ፣ አፍንጫዋ፣ ከንፈሯ ሁሉ ነገር ያን የሚያምረው ነው። አመነ። አሁን በቀደም እያንገራገረ ነበረ። ዝም ብላሽ እሱም ሸውዱን ነገር አለ ጉረኛ እንዳትሆን እንጂ ያምር ምንም አይወጣላትም በጣም ቆንጆ ናት ጉረኛ እንኳን አይደለሁም እና ደስ ብሎኛል ይወት አይ ደስ ስላለች ደስ ብሎኛልና እሺ በቀደም አንድ ጥያቄ መጠየቅ ፈልጋለሁ ቤተሰብ ለኔ ምን አይነት ቦታ ላይ ምናይቤት ነው ስልሽ ምን አይነት ስሜት አለሽ? ለእኔ ያው መናገር ይከብዳል እና ያው ልየት ያለ ስሜት አለኝ ላንተ። ያው በአብዛኛውም ሰው ካሜራ ላይ በሚያይን ነው እንትን የሚለን እና ልዩ ስሜት አለኝ ልዩ ከዛ ባለፈ ግልጽ እኮ ነው። እሺ ቤተሰብ ለእኔ ልዩ ስሜት አለ። ተወዳጁ ደስ ብሎኛል። ግን እኔ ከማውቃቸው ከቀረብኳቸው ሴት ሁሉ እየተለየች ምርጧ፣ አንደኛዋ ልክ ሳያት ምሳሳለት በቃ፣ ምን ልበልሽ? አፈርክ ብቻ። በጣም ሙድ ቤትሸ። እኔም በጣም ነው ሙድ። ፈጣሪ ብሎ ባይለያየን ሰው መላመድ እፈራለሁ። ለምብቲ መለያየት ያስጠላኛል፣ መለያየት ይደብረኛል። እና ሰውን ተላምዶ መለየት በጣም ነው የሚረብሸኝ። እና እንደዚህ ለምቼች ደግሞ ማጣት አልፈልግም። አንቺ ሁሌም ከአጠገቢ እንድትሆኝ እፈልግ። መጀመሪያም እኔ በቀደም በጣም ነበር የተናደድኩበት። ምናምን ነገር ነው ለሄድ ነው ምናምን ነገር ስትለኝ ያው ከኔ ጋር ጊዜ ማሳለፍ አትፈልግም ምናምን ብዬ ነበር ያሰብኩት ነው እሺ ብለኸኝ ቀርተክ ይሄንን ፕሮግራም ደግሞ አዘጋጅተክ እንትን በማለትክ በጣም ደስ ብሎኛል። በእውነት ምንም አይደለም እንዴ ያኒ፣ አሁንም ነገም ከነገም ወዲያ እያዘጋጀሁ ሰበብ ፈልጌ ከንቺ ጋር ማሳለፈው ጊዜ ብቻ ነው ፈልጊ። የዛን ቀንም ደግሞ ጸገኝ ምናምን አይደለም። አንድ ሳምንት እንደምንም አስጨምረናል። ከዛ ሁለተኛ ሳምንት እያለ በጣም አረ እባክሽ፣ ጋብዛለሁ ብዬው አልጋበዝኩትም። ራሱ ተራጅ ዘፈን ነበር ማለት። እና በመጀመሪያ ግን እንደዚህ አይነት ነገር አልጠበኩም ነበር መጀመሪያ ላይ። እና ምንም ነገር በቃ ዝም ብለህ የጠራከኝ ነበር የመሰለኝ። እና በጣም አመሰግናለሁ በእውነት። ምንም አይደል። እና ምንም ነገር እዚህ ስላልመጣሁ አሁን ጨፍር እና ስጦታዬን ስጦታ ሳይሆን ያው ደስ ይልሃል ብዬ ስላሰብኩኝ እስቲ

የሀባብ ፍቅር ሲጣፍጥ እንግዲህ ደግሞ ሀባብ መብላት አለበት።

አሳዘነ ክብም ብለሰ ኬኮቹ ይጣፍጣሉ። ቤተሰብ እያንዳንዱ አባ የሚጣፍጥ ነገር እንዳለ መርጬ ቀመሼ ነው የገዛሁት። አባቡን ቀመሼ ኬኩን ቀመሼ። ጣፋጭ ላይ ብዙም አይደለሁም። አዎ ቸኮሌት እንደማትወድ አውቃለሁ ቤተሰብ። አቶ ጅም አዎ፣ አብዛኛው ሴት ቸኮሌት ይወዳል። እሷ ቸኮሌት አትወድምና ቸኮሌት ታደድም። በአብዛኛው ተመሳሳይነት እና ቤት ሻይ። ይሄ መቼም መቼም ቢሆን በሕይወት ማላጣሽ አልፈልግም። ሁሌም ከጎኔ እንድትሆኝ ነው እፈልገው። ሁሌም አብረሽኝ እንደዚህ እንድትሆኝ ነው እፈልገው። የስኬቴ መንገድ ቢያንስ በአንቺ አብ ጀምሪ ማሳካት ምፈልገው ነገሮች እንድትረጂ እንድታግዢ እፈልጋለሁ፣ እና መቼም ይህን ነገር ስጠይቅሽ ደብርሻል፣ ከፋሻል ብዬ አላስ ምንድነው? ጠይቀኝ ጠይቀኝ ነው ታጣሻል ፈልግ

ያዘ የነገን ማወቅ ፈለኩ መጪውን ማየት ናፈኩን የፍቅር ምርጫዬ አንተውነ ልቤን መንፈሴን ገዛ ወሰንኩይ ልረታ አስቢ